ሞዴሬተሮች አንድ ቀን ሽስቸው ማስገባት አትችሉም ያ ዳይጎ የሚባለው ማለት ነው። ሰዎች መስሎት አምስት መቶ ጊዜ ነው የምናመሰው አምስት መቶ ጊዜ ከኔና ማሚ ጋር ጠበኛ ስለሆነ ስለሆነ ትናንትና ቁጭ ብለነበር። ለምን አትሰምኝም? ቁጭ ብለነበረ ይሰጣል፣ ይሰጣል ስለሚሰጥ መጣና፣ ኮመንት እኮ አለሽ ኮመንት። እኔ ለእሷ አልሰጥም ነበር እኔ የእሷ ከኔ ጋር ከኔ ጋር እንትን የኔ እንትን ነች ምንድን ነው ያለ ከዛ ደሞ ኮመንት ላይ ሰደቡ ሰደቡ። ምን ታደርጋለሁ? ይረገጣል። ማርያምን አሁን ሳሳዘነች ቅድም እመብራን አውጥቼው ነበር እንጂ ቅድም እንኳን ቅድም ያወጣሁ ግን ስሜታ አንቺ ብለቅ እኮ አረገኝ ማሜ ብለቅ ማርያምን ብለቅ አረገኝ። አሳ ሰጥች ያሸነፍኩት በዛ ምክንያት። ይሄ ምቀኛ ማርያምን ብለቅ አረገኝ። እሱ ትናንትና ሰጥቷ አለም ያስሸነፈን ማን ነበር የሰጠው? በእናትሽ ቤታ ጋር መቶ ምናምን ያስገባት እስከ እኮ ነውናማ፣ እኮ ነው ማርያም እኮ ነው ማሜ ለራሱ ሲሰጥ አይሰማውም፣ ለሰው ሲሰጥ ቋቋትያም ሽማግሌ ኤች አይ ቪ ኤድስ የያዘው የሚመስል ማ ይሄን ቃል አሰጠቀኝ አረ እሱ አይደለም አትበሉ በእናታችሁ አረ መጀመሪያ ለራሷ ጠይቋት በስመ አብ አረ እነዚህ ሰዎች አረ ተው በቃ እስቲ ዝም በሉ እዛ ካልነበራችሁ ጸጥ በሉ ይስጣት ችግር የለም አልኳት እኮ እኔ በጌመር አልቀጣ ማለት መብቴ ነው አልኳት እውነት ነው ካለች ራሷ ዋ እኔ ችግር የለብኝም እሱ ሰጦ የሚያስቀጣ ከሆነ ለምን እሱ ለእኔ ስትሰጠ ዜት ለምን ብሎ ካረጋል ይሄ እኮ ምቀኝነት ነው ደሞ ምን ሸራ አረገልኝ እልንገርሽ። ላንቺ ለምን ቲቪዋን አሰብርሽላት? እንደዚህ ያለሽ ሸራ አረገልኝ ሰድቢያታለሁ ለማለት ነው። ይሄ ቆሻሻ እርገጭው። ይረገጥ፣ ይረገጥ፣ ይረገጥ።